በአካባቢያችን ማለት ነው መኖሪያችን አካባቢ መለስተኛ የሆኑ በምንላቸው ደረጃ የችርቻሮ ሱቆች አይነት ነገር እንደምንለው ማለት ነው። በእኛ ኮንቴክስት ሰው ላይክ ስናክስ ወይም ደግሞ ድሪንክስ እንዲሁም ደግሞ አንዳንዴ ቶይለት ሬስ የምናገኝባቸው ቦታዎች የንጽህና መጠበቂያ እቃዎች ማለት ሳሙና፣ ጥርስ ብራሽ፣ ቱዝ ፔስት፣ ቱዝ እነኝ በሙሉ የምናገኝበት ቦታ ቶይለት ሬስ ተብሎ ይገለጻል ማለት ነው። ዌር ዲድ ዩ ፑት ኢት ካለን የት ነው ያስቀመጥ ነው እያለን ነው በጣም አሪፍ ሶ ፑት የሚለውን ቃል ስንመለከተው ማስቀመጥ የሚለውን የሚገልጽልን አይደል ሶ ፑት የሚለውን በተጨማሪ አማራጭ አገላለጾች ያው ፕሌስ የሚለውን መጠቀም ይችላል ፕሌስ ማለት ቦታ ነው ነገር ግን ማስቀመጥም ይሆናል ዌር ዲድ ዩ ፑት ኢት የሚለውን

ስቶር የሚለው ቃል ትንሽ ረዘም ላለ ጊዜ የምናስቀምጥበትን ሂደት ነው የሚገልጸው። ኦኬ። አስቀምጦ ሰብስቦ በአንድ ቦታ ማስቀምጦ መተውን ለመግለጽ የምንጠቀምባት ቃል ይሆናል። ስለዚህ አሁን ዌር ዲጅ ፕሌሲድ ዌር ዲጅ ፑሪት ዌር ዲጅ ስቶሪድ የሚለውን መጠቀም እንችላለን ማለት ነው። በነገራችሁ ለዚህ ጋ ስቶር የሚለውን እንመልከት። ስቶር ማለት ማስቀመጫ ወይም ደግሞ ረጅም ጊዜ አንድ ነገር አስቀምጠን ምንተውበት ቦታ ማለት ነው። ኦኬ እኔ ግን ልጠይቃችሁ ኮንቪኒየንት ስቶር ምን ማለት ነው? ከንቪኒየንት ስቶር እቺን ቃል ብዙ ጊዜ ትሰሙታላችሁ። በተለይ በውጭ ሀገር ያላችሁት ኮንቪኒየንት ስቶር ከንቪኒየንት ስቶር ማለት በአካባቢያችን ማለት ነው፣ መኖሪያችን አካባቢ መለስተኛ የሆኑ በምንላቸው ደረጃ የችርቻሮ ሱቆች አይነት ነገር እንደምንለው ማለት ነው። በእኛ ኮንቴክስት ሰው እዛ በሱፐርማርኬት አይነት ደረጃም ባይሆንም፣ ግን ከንቪኒየንት ስቶር የምንላቸው ላይክ ስናክስ ወይም ደግሞ ድሪንክስ እንዲሁም ደግሞ አንዳንዴ ቶይለት ሬስ የምናገኝባቸው ቦታዎች ከንቪኒየንት ስቶር ተብሎ ይገለጻሉ ማለት ነው። ኬይ እዚህ ጋር ቶይለት ሬስ ምንድነው ቶይለት ሬስ? ቶይሌትሬስ ማለት የንጽህና መጠበቂያ እቃዎች ማለት ሳሞና፣ ጥርስ ብራሽ፣ ቱዝ ፔስ ቱዝ እነኚህ በሙሉ የምናገኝበት ቦታ። ቶይሌት ስለሚል ከሽንት ቤት ጋር እንዳታገናኙ ቶይሌትሬስ የሚለውን በጣም አሪፍ ሰው። አሁን እዚህ ጋር ዌር የሚለውን ተጠቀምን። ዌር ብለን ያስቀመጥንበትን ቦታ ዌር ዲጂ ፕሌስ ኢት ዌር ዲጂ ስቶሬት ወይንም ደግሞ ዌር ዲጂ ፑሪት ብለን ጠየቀን። በጣም ጥሩ። ኦኬ ዌር የሚለውን አንድ ነገር የት እንዳስቀመጥን የት እንዳለ መገኛውን ለመጠየቅ ምንጠቀምባት ቀላል የሆነች ቃል ነች። ለምሳሌ ቲቪ ሪሞት ልባል ይችላለሁ። ወዲፑት ቲቪ ሪሞት ወይንም ዌር ኢዝ ዘ ቲቪ ሪሞት ልባል። በየት ነው የሚለውን ለመግለጽ ዌር ኢዝ ብለን ጠይቀናል። የት ነው ያስቀመጥከው? ምክንያቱም ኦልሬዲ ተቀምጦ አልፏል። ስላለፈ ዲ የሚለውን እንጠቀማለን። ቲቪ ሪሞት ተብዬ ብጠየቅ በነገራችሁ ላይ

ስለዚህ ኢት ኢዝ ኦን ዘ ቴብል ብዬ መጠቀም ይችላል። ኦኬ፣ ኢት ኢዝ ኦን ዘ ቴብል ቴብል ቴብሉ ጋና ያለው ቴብል ደግሞ ሌላ አይነት ቴብል አማራጭ ሊኖር ይችላል። ለምሳሌ ዳይኒንግ ቴብል ሊኖር ይችላል። ኦኬ፣ ዳይኒንግ ቴብል። ዳይኒንግ ቴብል ምን ማለት ነው? መመገቢያ ጠረጴዛ። ጥሩ ነው። ያው ዳይን ማለት ራት ነው አይደለም። ስለዚህ ሌትስ ዳይኒንግ ሌትስ ዳይን ካልኩ እንብላ ነው ራት ነው ብላ እያልኩ ነው ማለት ነው። ስለዚህ ለምሳሌ እኔ ለምሳሌ ከባለፈው ማታ የበላውት እራት የበላውት ጥሩ ደና ሆቴል ላይ ከሆነ አይ ዳይንድ ኢን አ ፋይቭ ስታር ሆቴል ላስት ናይት ማለት እንችላለሁ። አይ ዳይንድ። ስለዚህ ዳይን የሚለው መመገብን ለመጥቀስ የምንጠቀምበት ቃል ነው ። ልንመገብበት የምንችለው ቦታ ደግሞ ምን ይሆናል? ዳይኒንግ ቴብል ብለን እንገልጸዋለን። ዳይኒንግ ቴብል። ስለዚህ አሁን ቃላት ስንወስድ እዚህ ጋ ዳይን መመገብ ነው። ዳይኒንግ ቴብል ከሆነ ደግሞ መመገቢያ ጠረጴዛውን ይገልጻል ማለት ነው። ኦኬ ስለዚህ ኢትስ ኦን ዘ ዳይኒንግ ቴብል፣ ዳይኒንግ ቴብሉ ጋ ያለ ማለት ነው እንችላለን። ኦኬ ሌላኛው ኢትስ ኔክስት ቱ ዘ ቲቪ ኔክስት ቱ ቲቪ ከቲቪው አጠገብ ነው ያለው እያልኩ ነው ማለት ነው። ከቲቪው ጎን ነው ያለው። ኢት ኢስ ኔክስት ቱ ቲቪ። ኦኬ ሁለተኛው ሶስተኛው አማራጭ ግን ኢት ኢስ ኒር አ ላምፕ ልል እችላለሁ ላምፕ ኒር ዘ ላምፕ ምንድን ነው? በነገራችን ላይ ኩራዝ መብራት ማለት ነው አይደለም? ወይንም ደግሞ የትራስ መብራትም እንደዛ ሊሆን ይችላል። ኒር ዘ ላምፕ እያልኩ ነው ማለት ነው። ኒር ዘ ላምፕ። ስለዚህ ጋር ተመልከቱ፣ መጀመሪያ ላይ ያልኩት ኔክስቱ ቲቪ፣ ኔክስቱ ኔክስት የሚለውን ከተጠቀሙ ኔክስት ቱ የሚለው ይመጣል ማለት ነው። ኒር ከሆነ የምጠቀመው ግን ኒርቱ መጠቀም ይችላሉ ላምፕ መጠቀም እችላለሁ። ነገር ግን ብዙ ጊዜ ኒርቱ የሚለው ግራማቲካሊ ትክክል ነው ግን የተለመደ አይደለም። ስለዚህ ኒር የሚለውን ያለቱ ብትጠቀሙ የተሻለ ይሆናል። ኢት ኢስ ኒር ላምፕ፣ ኢት ኢስ ኒር ሶፋ፣ ኢት ኢስ ኒር ዳይኒንግ ቴብል የሚለውን መጠቀም እችላለሁ ማለት ነው። እዚህ ጋር አንድ ነገር ላሳያችሁ። አሁን አንድ ነገር የት ነው የሚገኘው ተብላችሁ የምትጠየቁ ከሆነ በሁለት አማራጭ አሁን ላሳያችሁ። የመጀመሪያው ኢት ኢስ ኔክስት ቱ ቲቪ ከቲቪው አጠገብ ነው ያለው እያልኩ ነው። ኢዝ ኔክስት ቱ ቲቪ። ሁለተኛው አማራጭ ኢዝ ኒር ላምፕ የሚለውን መጠቀም ትችላለች። ኢዝ ኒር ላምፕ። በጣም ጥሩ። አሁን ጥያቄው እዚህ ጋር ኔክስቱ የሚላለ ኒር ዘ ላምፕ ብዬም ደግሞ የተጠቀምኩት አለሁ። የትኛው ነው ትክክል? ኔክስቱ የሚለው ነው ወይንስ ኒር ዘ የሚለው ነው? በአንድ ተመሳሳይ ምሳሌ ላሳያችሁ። ዌር ዘ ሪሞት ኮንትሮል ብትሉኝ፣ ኢት ኢዝ ኔክስቱ ቲቪ። ሁለተኛው ደግሞ ኢዝ ኒር ዘ ቲቪ። የትኛው ትክክል ነው? ሁለቱም ግራማቲካል ላይ ሁለቱም ትክክሎች ትክክል ናቸው። ምንም ስህተት የለውም። ነገር ግን ከመን ከጆሊ በጣም የተለመደው አገላለጽ በብዛት የምትሰሙት ኒርዘ የሚለውን ይሆናል። ኒርዘ ስለዚህ ኒርዘ ሶፋ ኒርዘ ላምፕ ኒርዘ ኒርዘ ምን ማለት ነው? አጠገብ የሚለውን ለመግለጽ ነው የምንጠቀምበት ማለት በነገራችሁ ላይ እንትን ምን ማለት ነው? እዚህ ላይ ላምፕ ላንክ ላም ብላክ ላምፕ ብላክ ምን ማለት ነው? እዚህ ጋር ላምፕ ብላክ ላምፕ ብላክ ምንለው ላምፕ ኦረዲ እንትን ነው አሁን የነገርኳችሁ ምንድነው። በገጠር አካባቢ በነዳጅ እየተጠቀሙ በጋዝ መብራት ይጠቀማሉ። እሱ እሱን የሚያወጣው ውጤት ከላይ ጭሱ የሚሰበስበው ጥቁረቱ፣ ጠቀርሻ የምንለው እሱ ላምፕ ብላክ ይባላል። ብላክነቱ በላምፕ ምክንያት የመጣ ነው። ስለዚህ ላምፕ ብላክ ብለን መጠቀም እንችላለን ማለት ነው። ኦኬ ሶ ሌላኛው where is ተብዬ ከተጠየቁ አሁንም መመለስ የምችለው it is on the armrest of the sofa it is on the armrest of the sofa ሶፋው ጋ መደገፊያ ልጅ መደገፊያ እዛ ጋ ነው ያለው ማለት ነው። it is on the armrest of the sofa ካልኩ እዛ ሶፋው ላይ መደገፊያው ጋ ነው ያለው ማለት ነው። በሱ መጠቀም ትችላላችሁ እንደ አማራጭ። በነገራችሁ ላይ ሶፋን ኮች ሁለቱም በአማራጭ ቀይራችሁ መጠቀም ትችላላችሁ ማለት ነው። ኮች ሶፋ፣ መጠቀም ትችላላችሁ። ሶፋ የሚለውን ደግሞ በኮች ተክታችሁ መጠቀም ትችላላችሁ። ኮች ሶፋ። ኦኬ፣ በጣም አሪፍ። ለምሳሌ ኔ ቤትህ የት ነው ያለ ተብየ ብጠይቅ

ሲቲ እየገልጻለ ሲቲ የሚለው አርባን የሚለውን ይገልጻል። ከተማ ውስጥ ነው የምኖረው ማለት ነው፣ አይ ን ሲቲ። ሁለተኛው ደግሞ አይ ን ካንትሪ ብለው ይገልጻል። አሜሪካንስ ብዙ ጊዜ ትሰሙታላችሁ ማለት ነው፣ አይ ን ካንትሪ። አይ ን ካንትሪ ማለት ሩላር ኤሪያ ነው። ከዋናው ዳውንታውን ወጣ ያለ መኖሪያውን ኤሪያ ካንትሪ ብለው ይገልጹታል ማለት ነው። ወይም ሩላር ኤሪያ ብለን መግለጽ እንችላለን ማለት ነው። ን ሳበርብ ሳበርብ። እዚጋ ሳበርብ የሚለው ቃል ምን ማለት ነው? ከተማ ወጣ ያለ ሩቅ አይባልም። ዋናው ሴንትር ኦፍ ዘ ሲቲ ወይም አት ዘ ሃርት ኦፍ ዘ ሲቲ፣ ከዛ ብዙ እንደው ሩቅ የሚባል አይደለም፣ ነገር ግን ወጣ ያለ ነው። ከከተማው ወጣ ያለ በሚል ብትይዙ ጥሩ ነው። ሳበርብ የሚለው ማለት ነው። ኦኬ ማይ ሃውስ ኢዝ ኢን ዘ ዳውንታውን ማለት ትችላላችሁ። ማይ ሃውስ ኢዝ ኢን ዘ ዳውንታውን ርት ፍ ሲቲ ማለት ነው። በዋናው የከተማው እምብርት ላይ ነው የሚገኘው የሚለውን ዳውንታውን ብለን እንጠቀማለን። ሶ እዚህ ጋር ምን ቃላት አገኘን? አይ ሲቲ ከተባለ ያው ከተማ ውስጥ ነው ምኖረው ነው። አይ ካንትሪ ካሏቸው ደግሞ ከከተማ ወጣ ብዬ ነው ምኖረ ነው። ሳበርብም እንደዚሁ ከከተማ ወጣ ብዬ እኖራለሁ ማለት ነው፣ ነገር ግን ዘ ካንትሪ የሚለውን ከተጠቀሙ ምን ማለት ነው? እዚጋ ሩላር ኤሪያ ሩራል ኤሪያ የሚለውን የሚገልጽ ነው። ምናልባት ፋርምላንድ እንዲኖራል እንዲሁ ደግሞ ናቹራል ኤንቫይሮንመንት የሚበዛው ማለት ነው። ኦኬ ይሄ የሞደርን ኢንፍራስትራክቸር ብዙ ላይኖር ይችላል እንደ ማለት ነው። ዛሬ ኦኬ፣ ያዘ ዋን ጥያቄውን መጠየቅ ከፈለጋችሁ እናንተ በሁለት አማራጭ አሁን በዌር ሰው ሊጠየቃችሁ ይችላል። የመጀመሪያው ዌር ዱ ዩ ነው። ዌር ዱ ዩ ተብሎ ድርጊት ነው የሚጠየቀው። ዌር ዱ ዩ ለምሳሌ ዌር ዱ ዩ ቲች፣ ዌር ዱ ዩ ወርክ ዌር ዩ ሃ ላንች የት ነው እነዚህ ነገሮች በሙሉ የምታደርገው ተብዬ ልጠየቅ ይችላለ። አክሽን ነው ድርጊት ነው ጋር የምጠየቀው ዌር ዱ ዩ ከተባልኩ ማለት ነው። ለምሳሌ በቀላሉ የት ነው የምትማረው ተብዬ ልጠየቅ ይችላለሁ። ዌር ዩ ጎት ስኩል ነው ተመልከቱ። ዚጋ ትምህርት የት ነው የምትማረው የሚለው ዌር ዩ ጎት ስኩል ነው። አሜሪካን ሳሁን ብዙ ጊዜ የምትሰሙት ይህን የሚጠቀሙት አንደኛው አማራጭ ነው። ድርጊትን ዌር ድ ዩ ካልኩ ማለት ነው። ሁለተኛው ግን ዌር ኢዝ የሚለው መጠቀም ደግሞ ይኖርብኛል። ዌር ኢዝ ሎኬሽን ከሆነ የምትጠየቀው ዌር ኢዝ ተብዬ ትጠየቃለሁ። የት ነው ምክንያቱም ኢዝ የሚለው ቢቨር መሆንን የሚገልጽ ስለሆነ ማለት ነው። ስ ልባል ይችላል። ስ ድስ ልባል ይችላል። ትምህርት ቤት አድራሻ የት ነው ስ የት ነው ያለው ልባል ይችላል። የት ነው የሚለውን ይገልጻል። ይህን ግን ወደ ፓስት ስትቀይሩት ደግሞ ዌር ዱ ዩ የሚለው ዌር ዲድ። አንድ ነገር የት ነው ያደረግከው የሚለውን ለመጠየቅ ዌር ዲድ ኦፍኮርስ ዲድ የሚለውን ወደ ዲጂው በሚል ትቀይሩልኝ ያላችሁ ዲጂው በሚል ስለዚህ፣ ዌር ዲጂው ጎ ስል ዌር ዲጂው ጎ ቱ ስኩል ያ ማለት ማለት ነው። አሁን እዚህ ጋር ምን ላላችሁ መሰላችሁ፣ የፈለግኩት ድርጊት የምትጠይቁ ከሆነ አንድ ሰው አንድን ድርጊት የት እንደሚያደርግ ከሆነ ማወቅ የፈለጋችሁ ዌር ዲጂ ብላችሁ በቀላሉ መጠቀም ትችላላችሁ። ዲጂ ጎት ስኩል የት ነው የተማርከው እያልኩ ነው። የት ነው የትምህርት ቤት የሄድከው ለማለት አይደለም። በቀጥታ ትርጉሙ ዲጂ ጎት ስኩል የት ትምህርት ቤት ነው የተማርከው እያልኩ ነው። ነገር ግን ከድርጊት ውጭ የት ነው ይሄ ነገር የሆነው፣ አንተ የት ነው እንደዚህ የሆንከው ከሆነ ኢዝ በሚለው ይጠቀማል። ለምሳሌ አድራሻ የት ነው ዌርዝ ዮር አድሬስ ተብዬ ልጠየቅ ይችላል። ዌርዝ ዮር ስኩል ትምህርት ቤት የት ነው ተብዬ ልጠየቅ ይችላሉ። መሆኑን የት እንደሆነ የት እንዳለ ለመጠየቅ ከፈለጋችሁ ማለት ነው። ስለዚህ ዌር ዱ ዩ እና ዌር ኢዝ ሁለቱ ይለያያሉ ማለት ነው። ያለፈ ከሆነ ደግሞ ዌር ዱ ዩ የነበረው ዌር ዩ ብለን እንጠቀማለን። የዌር ኢዝ የነበረውን ደግሞ ዌር ዋዝ ተብዬ ልጠየቅ ይችላል ማለት ነው። ዌር ኢዝ ዮር ስኩል ትምህርት ቤት የት ነው ነው። ትምህርት ቤት የት ነው የነበረ ከሆነ ደግሞ where was your school የሚለውን መጠቀም እንችላለን ማለት ነው። እንደ መልስ እንደ አማራጭ መልስ ደግሞ የሆነ ነገር ልስታቸው እዚህ ጋር ለምሳሌ እኔ አንድ ሰው where do you go to school ብሎ ትምህርት ቤት የት ነው የምትማረው ብሎ ጠየቀኝ። ትምህርት ቤት የት እንደምማር ነገረኝ ጠየቀኝ ማለት ነው። በመልስ ደረጃ ሶስት አራት አማራጮች እንድንይዝ እንችላለን። የመጀመሪያው የሚሆነው አይ ፕራት ስኩል የሚለው መጠቀም ትችላላችሁ። ፕራይቬት ስኩል ላይ ነው የምማረው እያላችሁ ነው ማለት ነው። ሁለተኛው አይአቴንድ ዩኒቨርሲቲ ኦፍ ዳላስ፣ አይአቴንድ አዲስ አበባ ዩኒቨርሲቲ ልል እችላለሁ ማለት ነው። አይአቴንድ የማድርገው ጥያቄው ግን ወዲ ጎት ስኩል ነው። በዚህም አማራጭ መጠቀም ትችላላችሁ። ሌላኛው አይጎት ስኩል ኦንላይን፣ በኦንላይን የሚማር ከሆነ አሁን ቴክኖሎጂካሊ በጣም ስላደገን በብዙ አማራጭ ትምህርት መጥቷል። በጥሩ አማራጭ ደረጃ በኦንላይን እንማራለን። ስለዚህ ይህኛውን እዚህ ጋር አይ ጎቱ ኦንላይን ስኩል ል እችላለሁ። አይ ጎቱ ኦንላይን ስኩል ወይም ኦንላይን ማለት እችላለሁ። ወይም አይ ስኩል የመጨረሻው አይ አቴንድ ዘ ቤስት ዩኒቨርሲቲ ኢን ታውን። በከተማው ከሚገኝ ጥሩ ትምህርት ቤት ውስጥ ነው የምማረው። አይ አቴንድ ዘ ቤስት ዩኒቨርሲቲ ኢን ታውን ትጠቀማለች። ስለዚህ እዚህ ጋር ኢንታውን የምትለዋን ያዙልኝ። ኢንታውን በከተማ ውስጥ አለ ከሚባሉት ውስጥ እንደማለት። ኦኬ፣ ኢንታውን የሚለውን በሱ ትጠቀማላቸው። ኦኬ፣ ተጨማሪ አማራጭ ደግሞ አሁን ልስጣችሁ። እዚህ ጋር ዌር ዩ ሄድድ፣ ዌር አር ዩ ሄድድ ምን ማለት ነው? የት እየድክ ነው እያለ ነው አይደል? where are you headed የሚለውን። ኦኬ እንዴት ብላችሁ ትመልሱ ሊይ ትችላላችሁ? እርግጠኛ ነኝ ኢም ጎይንግ ቱ የሚለውን ትጠቀማላችሁ። እሱ አንደኛው አማራጭ ነው። በጣም አሪፍ ኢም ጎይንግ ቱ ስኩል፣ ኢም ጎይንግ ቱ ሆም በዚህ እንጠቀማለን። ያው በፕሮናንሲሽን ደረጃ ለማሻሻል ከፈለግን ጎይንግ ቱ የሚለው ምን ይሆናል ገና ያ አምገና ብዬ እጠቀማለሁ ማለት ነው። አምገና አምገና ሆም አምገና ስኩል። ግን አምገናቱ እንዳትሉ እዚ ጋር አምገናቱ የሚለውን እንዳትጠቀሙ። አምገናቱ ሳይሆን አምገና አምገና ስኩል አምገና ሆም እንድዚህ እያላችሁ መጠቀም ትችላላችሁ። ኦኬ ሁለተኛው አማራጭ አምሄድድ ቱ ኦፊስ፣ አም ሄዲንግ ሄድድ የሚለውን ትጠቀሙ እዚ ጋር አም ሄድድ ቱ ኦፊስ። ሁለሶስተኛው አምሄዲንግ ሆም ወደ ቤት እየሄድኩ ነው። አምሄዲንግ ሆም ወይም አምሄዲንግ ኦፊስ ሌላኛው የመጨረሻው አማራጭ የሚሆነው ማይ ዌይ ሆም፣ አም ኦን ማይ ዌይ ሆም ብላችሁ መጠቀም ትችላላችሁ። አም ኦን ማይ ዌይ ሆም ብለን ልንጠቀም እንችላለን። ኦል ራይት፣ እዚህ ጋር ጥያቄ ልጠይቃችሁ። አንድ ሰው ደወለላችሁና የት እንዳለ አታውቁም። የት ነው ያለው? ምኑ ጋር ነው ያለው? አሁን ያለበትን ነገር የትላላችኋል? ሰው ምንድን ነው የምትሉት? ኮመንት ሴክሽን ላይ ይህን መልስ እንድታስቀምጡልኝ ይፈልጋለሁ። አብራችሁ ስለነበራችሁ በጣም አመሰግናለሁ። ን ሶ ማች ማ ቢዩቲፉ ፒፕል ን ማ ቪወርስ ን ሪ ፕሪት ዮ ፔንስ ር ሆ ው ቢ ካሚን ፕ ዊ ቨሪ ኢምፖርታንት ሌሰን ራት ኔክስት ታይም ቲዘን ስቴብለስ ፕራክ ላት እጥረት ካለባችሁ አረፍተ ነገር አያይዞ የማውራት ችግር ላለበት የፕሮናውንሲሽን ክፍተት ካለባችሁ ስልጠናው ጀምሯል። የሶስት ወር እንግሊዝኛ ቋንቋ ስልጠና በኦንላይን ከአዳማ፣ አዲስ አበባ፣ ጅማ፣ ሀረር የትም ቦታ ሁኑ፣ እሺ። በየትኛውም የሀገራችን ክፍል ሆናችሁ በሶስት ወር በነፃ በሚባል ሂሳብ በኦንላይን ማታ በሳምንት ሶስት ቀን ከሰኞ እስከ እሁድ ባሉ ቀናቶች ውስጥ ሶስት ቀን ተመርጦ በኦንላይን ስልጠና እኔ እሰጣችኋለሁ። ይህ ስልጠና ለእናንተ ነው የሚሆነው። በሶስት ወር የሚጠናቀቅ ስልጠና ነው። በሳምንት ሶስት ቀን እኔ ትምህርቱን እሰጣችኋለሁ። ተጨማሪ ሶስት ቀን ደግሞ እራሳችሁ በማንበብ ጥሩ ለውጥ ማምጣት የምትችሉበት ስልጠና ነው። መረጃውን ከፈለጋችሁ በቴሌግራም በዚህ ስልክ ቁጥር ደውሉልኝ። እንገናኛለን፣ ስልጠናውን እንጀምራለን። ከዚህ ጊዜ በኋላ እንግሊዝኛ ቋንቋን አድናቂ ብቻ አትሆንም፣ እናንተም ተናጋሪ ትሆናላችሁ።